ክብር ለእግዚአብሔር ይሁን። የምትጠብቁት ጌታ የማታውቁትን በረከት ይዞላችሁ ይመጣል። የምትጠብቁት ጌታ ያልጠበቃችሁትን በረከት እግዚአብሔር ይዞላችሁ ይመጣል። ክብር ለእግዚአብሔር ይሁን። እግዚአብሔር እንዴት ይጠበቃል? ሌላኛው እግዚአብሔር እንዴት ይጠበቃል? ሶስተኛ፣ በታላቅ ትጋት እግዚአብሔር መጠበቅ ያለበት እግዚአብሔርን የምንጠብቅ ሰዎች እግዚአብሔርን መጠበቅ ያለብን በትጋት ነው በትጋት ነው። ትጋት ማለት አንድን ስራ በሙሉ ኃይል በጥልቅ ሰራተኛነት መንፈስ ያለ ማቋረጥ አዘወትሮ ማድረግ ማለት ነው። እግዚአብሔር የሰጣቸውን አገልግሎት በትጋት የሚፈጽሙ ሰዎችን እግዚአብሔር የሰጣቸውን ሕይወት በትጋት የሚይዙ ሰዎችን እግዚአብሔር አምላክ የትጋትን በረከት የትጋትን ብድራት ይከፍላቸዋል። ክብር ለእግዚአብሔር ይሆን። አሜን። እግዚአብሔር መልካም አምላክ ነው። ያለማቋረጥ መጽሐፍ ቅዱስ የእግዚአብሔር ቃል ስናገር ለሰው የከበረ ሀብቱ ትጋቱ ነው ይላል ትጋቱ ነው የከበረ ሀብቱ ምንድን ነው ትጋቱ ነው ለሰው የከበረ ሀብቱ ትጋቱ ነው እግዚአብሔር በሰጣው ስፍራ እግዚአብሔር በሰጣው ቦታ ታይቶ የሚሰራ ከሆነ በስንፍና ሳይሆን በትጋት ስንንቀሳቀስ እግዚአብሔር የትጋትን ዋጋ ይዞ ይመጣል ክብር ለእግዚአብሔር ይሆን ትጉ ባለጠጋ ታደርጋለች። ትጉ እጅ የትጓንን እጅ እግዚአብሔር ይባርክ። ትጓንን እግዚአብሔር አይቶ ዝም አይልም። ትጓንን በእግዚአብሔር ቤት የሚተጉትን በጸሎት በህይወታቸው የሚተጉትን በጸሎት ህይወታቸው በህብረት የሚተጉትን እግዚአብሔርን በመፍራት የሚተጉትን በስራ የሚተጉትን በቅድስና የሚተጉትን የእግዚአብሔር አይኖች ወደዛ ይመለከታሉ። ወደዛ ይመለከታሉ። መጽሐፍ ቅዱስ ስለ ሰነፍና ስለ ትግሩ ሰው ይናገራል። ስለ ሰነፍና ስለ ትግሩ ሰው ይናገራል። ከመጽሐፍ ቅዱሳችን የእግዚአብሔር ቃል በምሳሌ ምዕራፍ ስድስት ላይ ሄደን እንመለከታለን። ምሳሌ ምዕራፍ ስድስት ላይ የእግዚአብሔር ቃል እንደዚህ ይናገራል። ከቁጥር ስድስት እንደዚህ ይላል፣ አንተ ታካች ወደ ገብረ ጉንዳን ሂድ፣ መንገዷንም ተመልክተህ ጠቢብ ሁን አለቃና አዛዥ ገዥም ሳይኖራት መብሏን በበጋ ታሰናዳለች፣ መነዋንም በመከር ትሰበስባለች። አንተ ታካች እስከ መቼ ትተኛለህ? ከእንቅልፌስ መች ትነሳለህ? ጥቂት ትተኛለህ፣ ጥቂት ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህንም ታጥፋለህ። እንግዲህ ድህነት እንደ ወንበዴ፣ ችጋርህም ሰይፍ እንደ ታጠቀ ሰው ይመጣብሃል ይላል። ስለ ሰነፍ ሰው ነው የሚናገረው ይሄንን ሰነፍ ሰው ምን ይለዋል? እስቲ ይለዋል በትጋት ወደሚሰሩ ወደ ገብረ ጉንዳን ጋር ወደ እነሱ መንደር ጋር ሂድ ይለዋል። እዛ ሂድና፣ ጥበባቸውን፣ ትጋታቸውን፣ እንዴት እንደሚሰሩ እንዴት እንደሚተጉ በበጋ እንዴት ለክረምቱ ወቅቶች፣ ለክረምቱ ጊዜዎች የሚያስፈልጋቸውን ነገር በትጋት እየሰሩ እንደሚያዘጋጁ ተመልከት። ከዚያስ ጥበብን ተማር ከነሱ። ለምንድን ነው ወደ ገብረ ጉንዳን ያንም ሰው የሚልከው? ያን ታካቹን ሰው ያሰነፉን ሰው የሚልከው ለምንድን ነው? እግዚአብሔር ቢመክረው እግዚአብሔር ቢያስተምረው እግዚአብሔር በሰው ቢያስተምረው እግዚአብሔር በጎረቤት ቢያስተምረው እግዚአብሔር የመማር እድሎችን በሮችን ከፍቶ ቢሰጣው ተምሮ ደግሞ መትጋት አልቻለም። ስለዚህ እግዚአብሔር ወዴት ላከው? ወደ ገብረ ጉንዳን መንደር ላይ ላከውና ያንን ትጉ የሆነን ማህበር እስቲ ተመልከት አለው። ተመልከት፣ ተማር እስቲ ከነሱ አለ፣ ተማር አለ። ወገኖች ሆይ እግዚአብሔር አምላክ ብዙ ጊዜ የመማር እድሎችን ይሰጠናል። ብዙ ጊዜ የመንቃት እድሎችን ይሰጠናል። ሂድና ተማር ነው ያለው ያለው ሂድና ተማር አለው። መማር የማይፈልግን ሰው ተምሮ መሻሻል ያልፈለገን ሰው ይተማራሉ እነሱ ብሎ ይላል። እነሱ በጣም የሚገርም ነው። ገዢ የላቸው አለቃም የላቸው። ሲሰሩ በአንድነቱ የሚሰሩት፣ ገና ወደፊት የክረምት ወራት እንደሚመጣ ጠንቅቀው ያውቃሉ። አሁን ጊዜ ሳለ ደግሞ ተግተው ይሰራሉ። እግዚአብሔር ተግተው ለሚሰሩ ዋጋን ይሰጣል። ተው ለሚሰሩ እግዚአብሔር እጁን ይከፍትላቸዋል የትጋታችሁን ዋጋ የምትተጉ ሰዎች ትቀበላላችሁ እግዚአብሔር የትጋትን ዋጋ ይከፍላል ይከፍላል ለሚተጉ ሰዎች እግዚአብሔር በረከቱን ይሰጣል ለሚተጉ ሰዎች እግዚአብሔር በሮችን ይከፍትላቸዋል ለሚተጉ ሰዎች እግዚአብሔር እድሎችን ይሰጣቸዋል ዛሬ እንደዚህ እናገራለሁ ትጉ ይላቸዋል እግዚአብሔር እድሎች ፊት ለፊታችሁ ላይ ይከፈታሉ የስራ እድል እንዲሁም ደግሞ እግዚአብሔር የአገልግሎት እድል የበረከት እድሎችን እግዚአብሔር ይከፍትላችኋል። ክብር ለእግዚአብሔር ይሆን እንዴት እግዚአብሔር ይጠብቅ። በትጋት ሳናቋረጥ ታዲያ እግዚአብሔር ለሚጠብቁትስ እግዚአብሔርን የሚጠብቁ ምንን ያገኛል? ለሚጠብቁትስ እግዚአብሔር ምን ይሰጣል? የመጀመሪያ ለሚጠብቁት እግዚአብሔር ትዕግስትን ይሰጣቸዋል። ትዕግስትን ለሚጠብቁት ትዕግስት ይሰጣቸዋል። ትዕግስት ሁለት የማይገናኙ ሁለት የማይገናኙ ማዶና ማዶ ያሉ ነገሮችን የሚያገናኝ ድልድይ ነው። ትዕግስት የሚያገናኝ ድልድይ ነው። ለሁለት የተሰነጠቀን ማዶና ማዶ ከወዲህ ማዶና ከወዲያ ማዶ ያለውን ነገር የሚያገናኝ ትዕግስት ይባላል። ትዕግስት ይባላል። ማዶዎችን የሚያገናኝ በጥል የተከፈቱ ማዶች በጥላቻ የተከፈቱ ጉድጓዶች የሚያዘልቅ ትዕግስት ነው። ከታገሳችሁ ሁሉንም ነገር ትደርሱበታላችሁ። ከታገሳችሁ እግዚአብሔር የድል ቀን ይሰጣችኋል። ከታገሳችሁ ትዕግስት የጠጠረን ነገር አጣሩን ነገር የላማ ያደርገዋል። ይሄን የሚያደርገው ትዕግስት ነው። ይሄን የሚያደርገው ትዕግስት ነው። ትዕግስት ላሉ አባቶች ሲናገሩ ትዕግስት ድንጋዩን ወርቅ ያረገዋል። ላሉ ድንጋዩ ምን ያደርገዋል? ወርቅ ያደርገዋል። ላሉ አባቶች ሲናገሩ መታገስ። ትዳራችሁን ታገሱ። የስራ ቦታችሁን ታገሱ። እግዚአብሔር የሰጣችሁን ነገር ታገሱ። እግዚአብሔር ለሚጠብቁ ሰዎች የሚሰጠው ትዕግስት ነው። ከትዕግስት በኋላ ምን ስላለ? ድል ስላለ፣ በረከት ስላለ፣ ስኬት ስላለ፣ ሳቅ ስላለ። ከመታገስ በኋላ ሳቅ አለ፣ ሳቅ አለ። ለዚህ ነው እኮ ትዕግስትን የማንፈልገው ስለሚያስለቅስ። መታገስ ከባድ ስለሆነ፣ ወቅታዊ ሁኔታ ወቅታዊ ስሜትን መታገስ ከባድ ስለሚሆን ወገኖች፣ ዛሬ ምንገራችሁ ስሜታችሁን ታገሱት። የቁጣ ስሜቶችን ታገሱ። ሊያስቆጥሯቸው የሚችሉ ነገሮችን ዋቅጣርዷቸው፣ ያዟቸው፣ ግደላቸው። ያ ነፋስ ያልፋል። ያ የቁጣ ወቅት ያልፋል። ያ የመከራና የለቅሶ ጊዜ ያልፋል፣ ያልፋል። እግዚአብሔር ለሚጠብቁት ከሚሰጣቸው ትልቅ ስጦታ መካከል መታገስ የሚባል ስጦታ ይሰጣቸው። ትዕግስት እግዚአብሔር የተናገረንን ነገር ሳይቆራረስ ሳይሸርፍ በሙላት የምንቀበልበት ትልቅ የሆነ ቁልፍ ነው። እግዚአብሔር የሰጠንን እግዚአብሔር የተናገረንን በጸሎት የጠየቅነው እግዚአብሔር በተስፋ ቃሎቹ የሰጠንን ያንን ነገር የምንቀበልበት ቁልፍ ነው፣ ቁልፍ ነገር ነው። በሙላት ሳይሸራርፍ፣ በሙላት በዚህ ዓመት ለሚታገሱት እግዚአብሔር አምላክ የትዕግስትን ዋጋ ይከፍላችኋል፣ ይከፍላችኋል። አላችሁ ዝጉ ወይ፣ መካከል የታገሳችሁ እግዚአብሔር፣ የምትታገሱ ሰዎች አላችሁ። እግዚአብሔር የትዕግስት ፍሬ ያበላችኋል፣ ያበላችኋል። ክፉ ሰዎችን ታገሷቸው። ቁጡ ሰዎችን ታገሷቸው። በክፋት የታጠቁ ሰዎችን ታገሷቸው። ግድ የለም ሰዎች ናቸውና ያልፋሉ። ያ ቀንም ያልፋል፣ ያ ሰው ያልፋል፣ ያ ሁኔታም ያልፋል። የማያልፍ ጌታ በትዕግስት ቦታው ላይ ያቆያችሁ ያኖራችሁ ጌታ ደግሞ ታግሳልና እያለ ይመጣል። አሜን። ክብር ለእግዚአብሔር። ታግሰሻልና ያ የሚለበልብን ቀን፣ ታግሰሻልና ያ ስፍራ የሚያስለቅቅን ቀን እግዚአብሔር ለታጋሾች የሚሆን በረከት አለው። ሰላም ሰላም፣ ቅዱሳን ሰላማችሁ ይብዛ። እኔ ፓስተር አብነት ነኝ። በአገልግሎታችን እየተባረካችሁ እንደሆነ አምናለሁ። ሁልጊዜም የምንለቃቸው መልእክቶች ባላችሁበት ቦታ እንዲደርሳችሁ ሰብስክራይብ፣ ሼር በማድረግ የማራናታ ድምፅ ለፍጥረት ሁሉ የተሰኘውን የዩቱብ ቻናል አገልግሎታችን ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። እግዚአብሔር ሁለንተናዊ ሕይወታችሁን ይባርክ። ሻሎም